ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በተገኙበት ተካሂዷል። ጠቅላይ ሚኒስትሩ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎችም ምላሽና ማብራሪያ የሰጡ ሲሆን ያለፈው 2017 ዓ ም በኢትዮጵያ ታሪክ ይቻላል ተብለው ያልታሰቡ ጉዳዮች የተከናወኑበት ስኬታማ አመት ነውም ብለዋል። ሀገሪቱ ከዚህ ቀደም ስትከተለው የነበረው የግብርና መር ፖሊሲን ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ በመለወጥ የተነደፈው ፖሊሲ ውጤታማነቱ የሚታይ ስለመሆኑም ገልጸዋል። በተለይ አምስቱን ሴክተሮች በማሰናሰል የተሰራው ስራ ተጨባጭ ለውጥ አስመዝግቧልም ብለዋል። ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3 በመቶ እድገት አምጥቷል። እራሱ ሴክተሩ ብቻውን 7 በመቶ እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 23 በመቶ ሼር አለው። በየሴክተሩ የተከናወኑ የሪፎርም ስራዎች በሀገሪቱ የሀገር ውስጥ የገቢ እድገት ላይ ያመጡት ለውጥ ከፍተኛ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹ ሲሆን በግብርናው ዘርፍ በተለይ በስንዴ፣ በሩዝ እና በቡና ምርት ከፍተኛ ልዩነት ያለው እድገት መመዝገቡን ጠቁመዋል። የኢትዮጵያ የሩዝ ምርት አንድ ነጥብ አምስት ሚሊየን ኩንታል ነበር። ባለፈው አመት፣ 63 ሚሊየን ኩንታል ነው ያመረተነው። ባለፈው አመት ስንዴ ከ280 ሚሊየን ኩንታል በላይ አምርተናል። 11.5 ሚሊዮን ኩንታል ቡና አምርተናል። በኢንዱስትሪ በኩልም የአምራችና የማዕድን ዘርፉ ትልቅ ለውጥ እያሳየ እንደሚገኝም አንስተዋል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ፣ ኮንስትራክሽን ባለበት ነው ያለው 3.7 ፐርሰንት የጂዲፒ ሼር ያልነው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። የኢትዮጵያ ኢኮኖሚ ስርነቀል ለውጥ እንዲያመጣ መንግስት ከአጋር ድርጅቶች ጋር ተሳስሮ የሀገሪቱን እድገት ለማፋጠን እንደሚሰራም ጠቅላይ ሚኒስትሩ ተናግረዋል።